እኔ ምን እያልኩ ነው? የደወል ድምፅ እያሰማ የሚመጣ መልአክ ደግሞ ወይም ደግሞ መላእካ የለም። በቁርአንም በመጽሐፍ ቅዱስም የደወል ድምፅ እያሰማ የሚመጣ ግን ማን ነው ተብሏል? በቁርአንም በሀዲስህም ቅድም ባነበብ ነው፣ በተስፊርም በተፍሲሩም ራሳቸው ነብዩ መሐመድ በተናገሩትን የደወል ድምፅ እያሰማ የሚመጣው አካል ማን ነው ብለውሃል? ጂኒ ነው፣ ይሄ ሰይጣን ነው፣ ሰይጣን ነው። ደወል ድምፅ በተጣለ ጊዜ የደወል ድምፅ እያሰማ ወረደ ወደቀ ነው የሚለው። ስለዚህ እሳቸውም አሁን እዚህ አልቡሃሪ ላይ ባይዘወይ እንዳላበዛባቸው ብዬ ነው አልቡሃሪ ቮሊዩም አራት ቡክ 54 ሐዲስ ነምበር 438 ላይ ገብተን ማንበብ እንችላለን። አረብኛውም፣ እንግሊዘኛውም አማርኛውንም ተርጉመን ማየት እንችላለን። እዚህ ክፍል ላይ ይሄ ያነበብኩት ነው እና አልሃሪዝ ቢን ሂሻም ነቢዩ መሐመድን ይሄ መገለጥ ይሄ ቁርአን አያ በሚወርድልት ጊዜ በምን አይነት መንገድ ነው ብሎ ሲጠይቃቸው ምን ብለው መለሱ? በእነዚህ ሁሉ መንገዶች አሉ። ኢን ዚስ ኦልዌይስ ብለው ነው የሚናገሩት። በእነዚህ ሁሉ መንገዶች አሉ እና መልአኩ አንዳንዴ ሲመጣ የደወል ድምፅ እያሰማ ነበር፣ የደወል ድምፅ እያሰማ ነበር እና ምን ልፈልጌ ነው በርካታ ነገሮች ናቸው ያሉት። ስለዚህ ቁርአኑ እራሱ ወረደ ከሚባልበት ፖይንት ኦፍ ቪው እራሱ ብትነሳ ቁርአኑ በትክክል በዛ ቦታ ላይ ወርዷል ወይ የሚል ነገር ነው የምናስቀምጠው ማለት ነው። በትክክል ጅብሪል ሳ አውርዶታል ወይ? ጥሩ መንፈስ ከማን ነው ብለህ ታስባለህ አንተ? ከአላህ ነው። መጥፎ መንፈስስ ከሰይጣን ነው። ስለዚህ ነብዩ በዛን ዛት በሄራ ዋሻ ውስጥ በተገለጣቸው ጊዜ ጥሩ መንፈስ ነው መጥፎ መንፈስ ነው የተሰማቸው? የሚያስጨንቅ ጥሩ መንፈስ ነው። ምክንያቱም ማንም ሰው የማያውቀው ነገር ከዛ በፊት ነብይ አይደሉም ምንም አይደሉም፣ ካራሰው ናቸው። ይሄ ነገር ሲመጣባቸው ደነገጡ። መደንገጥ ሌላ መጨነቅ። አይ አንዴ እስኪ እሺ። አይ ማለት ምን ያህል እንትናል ነው ምንድነው አንቺ አሁን ያስጨነቀሽ ነገር እዛ ውስጥ ጅብሪል ሲመጣባቸው ተጨነቁ ምክንያቱም ይሄ ሰው ሰው ናቸው ነቢይነት አልመጣም ከዛ በፊት የሚያውቁ ነገር የለም የሰው ልጅ ናቸው የሰው ልጅ ደግሞ ጥሩ መሆነ ምን ያላየው ነገር ሲያይ መጨነቁ አይቀርም መፍራቱ አይቀርም የጅብሪል ደግሞ የሚያስፈራም ግዙፍ አካልም ስላለው ኦኬ አሁን ቆይ ዝም ብላ አዳምጠኝ ከዛ መሐመድ መጥፎ መንፈሱን አየና ተጨነቀ ከዛ ተጽናና ወይስ እንደተጨነቀ አላልኩሽም መጥፎ አላልኩሽም አትቀይሩ መጥፎ አላልኩሽም እንዴ ለኔ የሚያስጨንቅ ሰው ስለነበሩ። ማን ምን ታረጅኛ? እንዴ ሰው ስለነበሩ የሚያውቁት ነገር የለም። እኔ ስለ መሀመድ አይደለም የምጠይቅህ፣ ስለ መንፈሱ ስለ መጣው ስለሚያስጨንቅ ነገር ነው የምነግርህ። አሁን አንተ ከምን አልከኝ? የሚያስጨንቅ መንፈስ ወይም መጥፎ መንፈስ ከሰይጣን ነው ብለኛል። የሚያስደስ ደስ የሚል የሚያስደስ መንፈስ ደግሞ ካላ ነው። ስለዚህ እዛ ጋር ስለ መሀመድ አሁንም እንደዛ አይደለም ያልኩሽ መጥፎ እንደ አቀባበልሽ ነው የሚመጣው ነገር። ጥሩ ነገርም ሊያስጨንቅሽ ይችላል። ጥሩ ነገርም ሊያስደነግጥሽ ይችላል። ኦኬ። ስለዚህ መሀመድ እንትን ከየት ከምትይው፣ ከየት ማለት ነው? ለምን ተጨነቁ? ይሄ ያለ አእምሮ ነው። አንዴ ተረጋጋበነት አንተ ካላ ካላ አትበይ። እኔ እያልኩ ያለሁት መሀመድም ከአለ ከአምላክ ነው። በቃ አምላክ ነው እንግዲህ አይደለም። አንተ ከአምላክ አይደለም፣ ከአምላክ አይደለም። ከሰይጣን መሆኑን መሀመድ ራሱ እኮ መስክሯል

ለምን ለሙሴ የተገለጠው ለመሐመድ አልተገለጠም አንልም። እኔ የኢሳና የሙሴን ታሪክ ሲነገረኝ የሙሴ ለምን የኢሳ ሎ አለምይ ብዙ ሰዓት ሰጠው ደጋግመ ነው ያወራሁ እንጂ ምንም አላወራ ምን እያልኩ ያለ ይሄ የመጣለት መልአክ መልአክ ነው እንድንል፣ ሰይጣን ነው እንድንል፣ ከዛ በፊት የተገለጸ በዚህ በሚያስጠንቅ መንፈስ የተገለጸ ለማን ተገልጾለት ያውቃል ልክ እንደ መሐመድ ለነቢያቶች መልአክ ለመሆኑ በምንድን ነው እርግጠኛ የምንሆነው? ሆነው እየነገርኩሽ ነው። ለእያንዳንዱ ነቢያት የሚሰጠው የመጣለት መመሪያ የሚመጣበት ፈተና። ያልተፈተነ ነቢ አለ ብትይኝ፣ እሺ፣ ያልተፈተነ ነቢ አለ ሲል ጠይቅሽ ናንችል። ፈተና ያልመጣበት ያልተጨነቀ ነቢ አለ? አዎ። ማን ለምሳሌ ግለጽልኛ፣ ማን ከሌ በለኝ። ለምሳሌ ኢሳ አልተፈተነም፣ ሙሴ አልተፈተነም፣ አልተፈተነም አልተፈተነም መረጃ አለህ? እሺ ኢየሱስን ለምንድን ነው የገደሉት? እኔ ስለሰዎች አይደለም እንደዚህ መገለጽ ተገልሶላቸው እኮ እንደ ሰው እኮ ነው ይሄም እኮ ሰው ናቸው እና የምትነግርሽ ነው የምልስ ቆይ ቆይ ቆይ አልተፈተኑም ያልሽኝ ያ ሌላ ይሄ ሌላ። እያልኩ ያለሁት መልአክ ተገልጦለት በዚህ መልኩ የተገለጸለት መልአክ ማን ነው ነው በዚህ መልኩ የተገለጸለት መልአክ ሆኖ በዚህ መልኩ በሚያስጠንቅ አሁን እናንተ ጅብሪል ገብርኤል ነው ትላላችሁ አይደለ? ኦኬ፣ ገብርኤል በየትኛው መጽሐፍ ቅዱስ ላይ እንደዚህ እስከ መጨረሻው የሚያስጠንቅ ሆኖ ተገለጸ? ለየትኛው ነቢይ? ለከሌ በሌ። ስለዚህ ያ መልአክ ገብርኤል ነው ብዬ እንዳምነው? ወይም ጅብሪል ራሱ መልአክ ነው ብዬ እንዳምነው? ለማን ተገልጾ ለማን እንደዚህ አስጨንቋል? ምሞትም መሰለኝ እስከሚል ድረስ ማለት ነው። ድንግል ማርያም መልአኩ ገብርኤል ወደ እሷ በመጣ ጊዜ ፈርታም ደንግጣም ነበር ይላል። ከዛ አጽናናት አላጽናናትም። ራሱ መልአክ ድንግል ማርያም የተጨነቀችው መልአክ መሆኑን አውቃ ነው? ሰው መስሏት ነው። በሰው አምሳያ ስለተመጣላት ነው የተጨነቀችው። ይህን ታውቃለህ መጽሐፍ ቅዱስ ላይ። እኔ አሁን መልአክ ሆነው መልአክ ነው እኩ አጽናና። የሚያስጨንቅ ታስሁሉ የሚል የለም፣ ተጨነቀች የሚል የለም። ካለ መረጃ ሚል የለም። አልነካትም፣ አላስጨነቃትም? መረጃ የለም መጽሐፍ ቅዱስ ላይ። በራሳችሁ እንትን አትበሉ። ግን እኔ መልአክ ነው ብላችሁ ልታምኑበት የቻላችሁበት ከዛ በፊት በማን በየትኛው ነቢ ተገልጾ ማንን አስጨንቆ? ነው። ይሄ መልአክ ነው የምንለው ማለት ነው። መላእክቶች ሲገለጹ እናውቃቸዋለን። አሁን ያልኩሽ እሺ። አሁን እያስረዱን ያሉት ከኪሳቸው እያወጡ ነው እንጂ፣ አሁን ሉቃስ ላይ ያለውን ክፍል አሁን ገልጠን እነሱ እንደሚሉት እንደዚህ ተሸፋፍኖ ምናምን አይደለም፣ ገልጽ፣ መልአኩ መጥቶ ልክ ዛሄራ ዋሻ ውስጥ እንደተገለጠው አይነት ጅብሪል አይደለም፣ ቅድስት ድንግል ማርያም ጋር የመጣው መልአክ ማለት ነው ሰላምታ ይገባሻል ብሎ አረጋግቶ እንደመጣ አትፍሪ ብሏታል። አትፍሪ አትፍሪ ማለት ደግሞ ምንም ምንትን ስላለ አይደለም። በመራች ነው። አዳምጥ እንጂ ምን ሆነህ ነው? ግን እዛ አታወዳድራታ። እዛ አንድ ይቅርታ አየ ትግኝ እኔ ማርያምን አታስገቧት አትፍሪ ይኸውልህ፣ አትፍሪ ያላት ምክንያቱ ምንድን ነው? መላእክቶች በሚገለጡበት ሰዓት ለሰዎች ለእኛ አሁን መላእክትን እናንተ በምትገልጹበት መንገድ አይደለም። አንደኛ እኛ የምንገልጻቸው ገብተዋል። ቅድም እኮ ብያለሁ። ለአደም ስገድ የተባለ መልአክ እኮ ነው ያላችሁ እናንተ። ለአደም የሚሰግድ መልአክ መልአክ ለአደም ሊሰግድ ማለት ነው። ገብተዋል። ስለዚህ የተባለውን ነገር አዳምጥ እንጂ። ስለዚህ መልአኩ መልአክት ለሰዎች በተገለጡ ጊዜ ብርሃን አላቸው በታላቅ ብርሃን ነው የሚገለጡት። እንደዚህ እንደሰው እንደኔ እና እንዳንተ ሂዶ ዱብ አይደለም የሚለው ፊቷ ላይ። ስለዚህ አትፍሪ አትደንግጭ ያለው በዛ ምክንያት ነው። በጌታችን መድኃኒታችን የሱስ ክርስቶስ ሲወለድ እኮ እንደዚሁ በብርሃን በታላቅ ብርሃን ነው እነዛ መላእክት ተገልጠው እነዛን እረኞችና ምናምን በወቅቱ የነበሩትን አትፍሩ። ግን የሚለኝ ቁርአን ላይ ሲጠየቁ ሩጦ መጽሐፍ ቅር ከሰላምታው አንጻር ነው። አይመለከትንም በቃ።

ሲጀመር ያው ልክ ሚ ርእስ አትቀይሩ። ወንድማችን በስነ ስርዓት አውራ፣ ግን አስጨነቃት የሚል የለማ። አሁን መጽሐፍ ቅዱስ ላይ ከገባይ በስነ ስርዓት ነው የምናወራው። እኔ አይደለሁም ሌላ ሰው ነው እሷን ያመጣው። እኔ አይደለሁም እኔ አልልምም አላወዳድርምም እብን መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ይሄን ቢያ አልልሽም፣ ስለ ራሴ ብቻ ነው የማወራው። አይደለም አይደለም አይደለም። ቅድም ይሄን ነገር በዝርዝር አንስተን ከቁርአን ጀምረን ከቁርአን ጀመርንና ሁሉንም ክፍሎች እያነበብን ወደ አራት ክፍሎች ራሱ ላይ እኮ ነው የጠየቁት። ራሱ ላይ አሁን በሒራ ዋሻ ውስጥ የተገለጠው ማን ነው ስለው ራሱ ለነቢያችን መልአክ ነው የተገለጸለት አለኝ። መልአክ መሆኑን በምን አወክ ነው የኔ ጥያቄ። ምክንያቱም አዎ መልአክ መሆኑን በምን አወክ መልአኩ የመልአክ ጸባይ ከዚህ በፊት በእንደዚህ በሚያስጨንቅ በሚያንቅ መልኩ አንቺ አውቃሽ እኮ የጠየቅሽኝ ነው። እኔ ጥያቄ ለዚህ አማር፣ አንዴ ጥያቄ ልጨርስ። አማን፣ አንዴ አዳምጣት። አሜር፣ ቆይ አንዴ። ይኸውልህ እያልኩ ያለሁት በመረጃ ከዛ በፊት እንደዚህ እንደዚህ አይነት መላእክ ለማን ተገልጦ በምን አወቅ? ነው። ሁለተኛ ነገር ደግሞ መሐመድ ራሱ እኔ መላእክ ተገለጸልኝ ብሎ አልተናገረም። ነው እኔ ጥያቄ። ኦኬ አይ በመጨ በመጀመሪያ ቀን መሐመድ ራሱ መላእክ ተገለጸልኝ በመጀመሪያ ጊዜ አላወቀውም። ምክንያቱም ነሱ ሰው ነው። ከዛ በፊት ስለ ነብይነት ራእይ አልመጣለትም። ከዋሻ ገብቶ ኢባዳ እያደረገ እንዳለ የማያውቀው አካል አስጨነቀው። የቆራው ነው ያለው፣ አንብብ እኔም አንብብ አልችልም ነው ያለው በዛ ዕለት እንግዲህ ስለ ከዛ በፊት ስለ ጅብሪ የሚያውቀው ነገር የለም። ገና ሰው ነው ለነብይነት አልታጨም ነበረ። የዛኔ እንደም እየተርገፈገፈ ወደ ኸዲጃ ቤት እንደሄደ ይገልጻል። ከዛ በኋላ ግን እንደተገለጸ እንደውም በትክክለኛ መልኩ ሁሉ እንዳዩት የሚገልጽ ሐዲስ አለ። ማንበብ ከፈለጋችሁ ማለት ነው። አሁን አንተ እያልክ ያለው 6982 ነው፣ ቡሃሪ ነው። ነገር ግን እኛ እያልን ያለው ምንድን ነው? ከቀድም ጀምረን እያነሳን ያለ ነው። አንዳንድ ምልክቶች የታዩ አሉ፣ እዛ ቦታ ላይ ጅብሪል ስላለመሆኑ ይሄም ምንድን ነዋል ከቁርአን ላይ ተነሳንና እና ሱራ 15 34ን አልሂጅርን ማለት ነው ሱረቱል አልሂጅርን ጀመርንና እዛ ላይ አነበብን፣ የሰይጣንን አወዳደቅ አየን። እሱን የሚፈታውን ተፍሲር ደግሞ ገባንና አየን። ኢብን ካቲር ላይ አየን። ሱራ አልሂጅር ተፍሲር ኢብን ካቲር ላይ ከ15 እስከ 34 ላይ ስናወር ኢብሊስም በምን አይነት ሁኔታ እንደተጣለ ወደቀ ይላል። ከሌሎች መላእካዎች ደግሞ መልኩ የተለየ ሆነ ከዛም ደግሞ የደወል ድምፅ እያሰማ ወረደ ወደቀ፣ ከጀነት ተባረረ ሄደ ይላል። ስለዚህ የደወል ድምፅ እያሰማ ነው የሄደው የሚለው ክፍል ነው። ይሄንኑ ክፍል በርካታ ሀዲሶች ላይ ይሄ የደወል ድምፅ እስከ መጨረሻው፣ እስከ የመልቅያማ ጊዜ ድረስ ይሄ የደወል ድምፅ የሰይጣን ድምፅ እንደሆነ በርካታ ሰሂህ የሆነ ሀዲሶች ላይ ተዘግቧል ተዘግቧል። ስለዚህ ቡሃሪ ላይ አሁንም ቮሊዩም አራት ቡክ 54 ሀዲስ ነንበር 438 ላይ ግን ምን ይላል? መለኮታዊ ተመስጦ እንዴት ይመጣልሃል ሲል አልሃሪዝ ቢን ሐሺም ነብዩ መሐመድን ይጠይቃቸዋል። ልብ በል በሚጠይቃቸው ጊዜ ነቢዩም ሲመልሱ ምን ብለው መለሱለት? ለአልሃሪዝ ቢን ሂሻም በነዚህ ሁሉ መንገዶች አሉ። በየትኞቹ መንገዶች መልአኩ አንዳንዴ ሲመጣ፣ ልብ በል ያ አንቀጾችን አያዎችን ይዞ የሚመጣው መልአክ አንዳንዴ ሲመጣ የደወል ድምፅ እያሰማ ነበር። ያ መላእካ ወይም ደግሞ ጅብሪል የምትሉት እናንተ ማለት ነው። የደወል ድምፅ እያሰማ ነበር የሚመጣው። ስለዚህ ይሄ የደወል ድምፅ ደግሞ በማያሻማ መልኩ የደወል ድምፅ እያሰማ የሚመጣ መላእካ ደግሞ የትኛው መላእካ እንደሆነ በግልጽ ቁርአናችሁ ላይ ተቀምጧል ነው እያልን ያለ ነው። እና ከዚህ አንጻር ነው ማብራራት ያለብን። በግልጽ እኮ የተቀመጠ ነገር ነው። ባይዘወይ ወደ ሌላም እመጣልሃለሁ። ቅድም እህታችን ያለችህም ነገር ባይዘወይ፣ እንዲህ የሚያስጨንቅ አሁን ቡሃሪ 6982 ያነሳውም ነገር እንደዚህ የሚያስጨንቅ ነገር የሚያደርግ ነገር ጤነኛ መንፈስ ነው ወይ ብለን እራሳችን ህገ ልቦና ዳኝተን የምናልፈው ነገር ነው። የሚያስጨንቅ ነገር በቃ በመጣ ጊዜ እኛ ጋር ግን ስትወስደው ቅድም ያነሳችሁት ፖይንት ላይ ደስታን የሚሰጥ ለጊዜ እንኳ ደንገጥ ቢያደርግህም የአመጣጣቸው የመላእክቶች አመጣጣቸው ወራድረቸው ነገር ደንገጥ ቢያደርግህም እንኳ በኋላ ግን ብዙ ደስታን የሚሰጥ ነገር ነው ሲሆን የምናየው። ስለዚህ ነቢዩ መሐመድም ራሳቸውን ለማጥፋት ይሄ ውህዩ ወይም መገለጡ መቆመ ጊዜ ወራቃ በሞተ ጊዜ እኮ ወራቃ ሲሞተ በተወሰነ ጊዜ ውህይ ወራቃ በሞተ ጊዜ ለተወሰነ ጊዜ ወህይ ቆሞ ነበር። ወህይ ማለት እንትን ወህይ ታውቃለህ አይደል? ወህይ ረአይ የሚባለው ይሄ ቆሞ ነበር። በተለያዩ ጊዜ የቀረም ነገር አለ። ስለዚህ ቆሞ ነበር። በዛን ጊዜ ነቢዩ መሐመድ ራሱን ለማጥፋት ወደዛ ተራራ ወጥቶ ነበር። ስለዚህ ይሄ አሁን ከመልካም ስፒሪት ነው ከጥሩ መንፈስ ነው ራስን ለማጥፋት እየተጓዘ እየሄደ ያለው እያልከን ነው። ወንድማችን ግለጸው እንደሱ አሁን ይሄኛውን መጀመሪያ ልክን አሁን እሺ መጨረሻው መጀመሪያ ደንገቱ መጨረሻ ደስታ ነው ብለኛል። የደወል ባለበት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሂደት የደስታ ነው ወይስ የያዘን ነው? እስካሁን ያለውን በቃ በዛን ሰዓት የእሳቷን ነው የወር የወራትን ጭንቀትና ወይም ነቢዩ ከመሆናቸው በፊት የነበረው ሰው በመሆናቸው ይሄን ነገር ሳይገለጥላቸው ሳይብራራላቸው በነበረው ሰዓት ምንም ምንም ብለው አንድ ልቀ በለ ራሳቸውም ሊያጠፉ ብለው ምን ብለው ሰው ናቸው፣ እንደ ሰው በነበረው በሰዓት ሆነ። ከዛ በኋላ ግን እስካሁን ባለው እድሜያ እስከሚሞቱ ድረስ የነበረው ወይም አሁን ያለው የእሳቸው መመ ሕግ የደስታ ነው የያዘን ነው? ወንድማችን ወደዛኛው በኋላ እንመጣለን። ይሄ ራሳቸውን ሊያጠፉ ያልኩ ነብይ ከሆኑ በኋላ ነው። ነብይ ሳይሆኑ አይደለም። ነብይ አልሆኑማ። ነብይ ከሆኑ በኋላ እኮ አይደለም። ነቢይ ሳይ እያወራን ነው በሄራ ዋሻ ውስጥ ያለውን ነው። አንደኛ አዳምጥ፣ ዋሻ ውስጥ በሙሳ ሲወርድ የነበረው መንፈስ ነው ምናምን ብሎ ከድጃ ማጽናናቻቸው ከዛ በኋላ ማን ወራቃ ማጽናናቻቸው በዛ ነው። እሱን አርለም እያወራን ያለ ነው። አንደኛ ነገር ስለ ስለ ደውሉ መልስ ነው። አንደኛ ማስረጃ አቅርብ። የት ጋር ነው ራሳቸው ሊያጠፉ ያሉት እኮ ይኸኛውን መልስ ነው። እሱ ማስረጃ አልፈልግም፣ ማስረጃ ቢመጣ ምክንያቱም፣ የራሱን ለራሱ የሚመቸውን ነው እንጂ ያነበበልህ ያለው። አሁንም እኮ ደውሉ ብዙ ትርጉም አለው። አረብኛ ነው ውስጥ፣ በአማርኛ ነው፣ ጎግል ነው ያመጣልህ። ምን አይነት የሚለውን የምናውቀው ነገር የለም። የለም እኮ ነቢ መሐመድ እራሱ እራሳቸውን ሊያጠምቀኝ ከምታደርገኝ፣ አንዴ የተረጋጉ አንዴ፣ አማር ምን ሆነህ ነው? እኛ አፍነን ያዝን ምን ሆናችሁ ነው? አማር እራሱ እኮ አንድ ሺህ ሰው ትሆናለህ። ተረጋጋና እየተከፈተልህ እያነበብክ መረጃው ካላመንክበት፣ አንተ እራስህ እያነበብክ መወያየት ነው እንጂ አትጩፍ። አንድ ሺህ ሰው እኮ ነው አማር አንተ ሳይ አማር፣ አንዴ ልንልክ የፈለከ ነው። አሁን እኔ ስለ ደውሉም ስለ ሁሉም ነቢዩ መሐመድ ነቢይ መሐመድ ከሆነ መሐመድ የመጀመሪያው መገለጽ ላይ እኔ አምላክን አይንተን መላእክ አየው መላይኩ ራሱ ካልገለጸላቸው እንዴት አንተ አሁን ለመሐመድ መላእክ ተገለጸለት ብለክ እንዴት አመንክ በሔራ ዋሻ ውስጥ የመጣው መላኢክ ነው ብለህ እንዴት አመንክ? ነው ጥያቄው። እሺ እሄን ጥያቄ ልመልስልሽ። ኦኬ፣ መልስልኝ። ነቢዩ መሐመድ ከመላካቸው በፊት ነብይ እንደሚመጣ እንደውም ከአረብ ጎሳ እንደሚመጣ ትንቢት ነበር። በየትኛው መጽሐፍ ትንቢት አለ? ለአሁኑ መረጃውን አላስኩትም። ከፈለግሽ በመረጃ ያለን ነገር ነው በመረጃ ያለን ነገር እናወራ። በየትኛው መጽሐፍ ነው? ማን ነው የተነበየለት? በየትኛው ትክክለኛ ነቢ ነው? ወረቃ ለሀድጃ ከዚህ ከተማ ነቢ እንደሚመጣ ይነግራት ነበር። አስተምሮም ነበረ ለሀድጃ ማለት ነው። ሌላም ደግሞ ሰልማን ተውራትን እንደሚያነብ እንደነበረ መረጃ ትሰጠኛለህ፣ መረጃ ትሰጠኛለህ። ወረቃ ወረቃ ተውራትን ያነብ እንደነበረ መረጃ ትሰጠኛለህ። ይው ተውራትን እኔም አውቀው ሀዲስ አለ፣ ቁጥሩን አላውቀውም ለጊዜው። ግን ኢንጅልን ነው የሚለው፣ ኢንጅልን ወደ አረበኛ ባላ ፈቃድ ይተረጉም ነበረ ነው የሚለው እንጂ ተውራት የሚል አላየሁም። ካለ ትሰጠኛለህ ወረቃ ለዚህም ነው በነገራችን ላይ ለዚህም ነው ወረቃ የተሳሳተ መረጃ ለመሀመድ የሰጠው ተውራትን ስለማያውቅ ነው። ምክንያቱም ናሙስ የሚባል መልአክ ለሙሳ ተገልጾለት ነበረ ብሎ የነገረው። ናሙስ የሚባል መልአክ ለእንትና ተገለጸለት ወይ ስንል አልተገለጸለትም። ምክንያቱም ሙሳን ወይም ሙሳ ያናገረው ወይም በኛ በመጽሐፍ ቅዱስ ሙሴን ያናገረው ማነው ካልከኝ በዋሻ በእንደዚህ በተራራ ላይ ሆኖ? እግዚአብሔር እራሱ ነው በእናንተም አላህ አናገሩ ነው የሚለው ቡኻሪ ተውራትን ያነብ ነበር ይላል ስጠው ቁጥሩን እስኪ ለእስራኤል ይክፈትልን እንጅልን እንደሆነ አውቃለሁ ግን እንጅልን እኔ የተሳሳኩት ችግር የለም ግን አይሽ እሱ ይጽፍ ነበረ ስለ ቲን ቤትም ያውቅ ነበር ሁለተኛ ደግሞ መረጃ ሆነ ትንቢት አያቅም። ለም መሰለ ወረቃ እንደሚመጣ ከዛ ነብይ እኮ እንደሚመጣ ያቅ ነበር አያቅም። ምክንያቱም ለም መሰለ አንተ እንትን ነው አንደኛ፣ ቀድም ያልከው ምንድን ነው የነገረው፣ የጠቀሰለት፣ ቆይ ነገር እንዴ፣ የምናውረው ስለ ሰውዬ ነው። ዝም ብሎ ሰውዬ እንጂ ይህን ያህል ምንም አይደለም፣ ነብይም አይደለም ምንም አይደለም። አንደኛ፣ ወረቃ ካፊር ነው አይደለም፣ ሙስሊም አይደለም ማለቴ ካፊር ነው ልኪዋች። ምክንያቱም ትክክለኛ ክርስትና የሚከተል ነበር። ለሶስት ተተካፍለዋል። በእኛ እምነት ጌታ ነው ያሉአሉ፣ አይሁድ አይኖች አሉ፣ በመሀል ደግሞ ያለመለክተኛ የሚያምኑም ነበሩ። ክርስቲያን ካፊር ይባላል አይባልም? ይህም ንገርሽ። ቆይ ቆይ፣ ስለ ወረቃ ብቻ እናውራ። አሁን በስንት ተከፈሉ የሚለው ክርስቲያን ነበረ፣ ነሳራ ነው የሚለው አደለም? ነሳራ አራት ክርስቲያን ነው አደለም? በእናንተ ክርስቲያን ካፊር ይባላል አይባልም? አሁን ያሉት ከሆኑ ሁ ድብና ክርስቲያን ክርስቲያን ግን አንድ ሰው ይወያዩ ተወያዩ፣ እንጂ ስለዚህ ሚውት አሁን ብቻ ነው አንድ ሰው ብቻ። እሺ ትክክለኛ የኢሳ ተከታይ ወይም ኢሳ ረሱልላህ ነው ብሎ የሚያምኑ ከሆኑ እነዚህ ካፌር አይባሉ። ኦኬ። እንትና ምን ነበረ? እና እንዴ ወረቃ ወረቃ ምን ነበረ? ወረቃኩ ስሙ እነሷራ ነው ልትዪው ትሻለሽ። ግን የመጣበት መንገድ ደግሞ ምንድን ነው? ኢሳ ረሱልላህ ነው ብሎ ከሚያምኑ ሰዎች መካከል ነው። እሱን መረጃ ትሰጠኛለህ። ኢሳ ረሱልላ ብሎ ከሚያምኑት መሆኑን የቱ ጋ ነው እንደዚህ ያለው? እሱን መረጃ ትሰጠኛለህ። ለምንድን ነው አንዳንድ የሙስሊሞች የሆነ እንትን ላይ እናወራ ገብተዋል? አይደለም ኢሳ አይደለም። ታሪክ አለልሽ እኮ የወረቃ ታሪክ አለልሽ። ማመን ትችያለሽ። ትሰጠኝ ነው እንግዲህ መረጃውን። መቀበለ ለጊዜው ክርስቲያን ተብሎ እኔ ስለ ወረቀት ችግር የለብኝም፣ ግን ስለ እስልምና ስለሆነ የምናወራው ክርስቲያን ተብሎ ነው የተቀመጠው። ክርስቲያን ደግሞ ምንድነው? ኢንጂልን ወደ አረብኛ ይተረጉማል ነው በአለማን ቧላ ፈቃድ። ስለዚህ የሀዲሱን ሙሉውን ማንበብ ትችላለህ። ነገር ግን የኔ ጥያቄ አንድ ሙስሊም ያልሆነ ሰው ምስክርነት ይበቃል በእስልምና ማለት የካፊር ምስክርነት ይበቃል ወይ ማለት ይፈቀዳል እንዴ? ወረቃ እንኳን ነቢይ ነው ብንል ነቢይ አይደለም ግን ይበቃል ነው? ነቢይ አይደለም። አዎ ተቀባይነት አለው። የካፊር ምስክር ለቱ ያቅ ነበር አውራ ማን ወረቃ ያቅ ነበር እንዴ? ምንድን ያለው ከሐድጃ፣ ግን ከሐድጃ ጋር አብረው ሲሄዱ የዛኔ ከመካ ወደ መዲና ሲያስወጡ ቁረይሾች፣ በአንተ ዘመን ብኖር ኑሮ አብሬ ይከተልህ ነበር ብሎ የገለጸበትም አለ። ገና ነብይ ሆኖ ጅብሪል ኤቅራ ከማለቱ በኋላ ነብዩ ተጨንቀው ወደ ወረቃ ቤት በሄዱ ጊዜ እንዲህ ብሎ ተንብይውለታል። እንዴ ቆይ ልንገርህ አሁን የማንግባባበትን ማለት ነው። ወረቃ ወረቃ የሚያነብ የነበረው እንትንን ነው ኢንጂልን ነው። አዎ እሱ ግን የነገረው ከየት መሰለህ? አዎ እሱ እሱ የነገረው ከየት መሰለህ? ከእንትን ነው። ከተውራት የሰጠው መረጃ ከማያውቅ መጽሐፍ ገብቷል። ተውራቱም እንጅልም የአላህ ቃል ነበር። ይህን በእኛ እምነት አለ እኮ አላ አላነበበው ማለት፣ ወረቃ ያነብ ነበረ የሚል የለም። ይሄንን አንድ መረጃ ከሰጠሁሽ፣ ሁለተኛ ደግሞ ነብይ ለመሆኑ ምስክር ገና በአስራ ሁለት አመታቸው ከአጎታቸው ጋር ሲሄዱ የሆነ ቄስ አግኝቷቸው ይሁዶች እንዳያገኙ ካገኙ ግን ያሳድዱሃል ብሎ ወደ አገራቸው እንዲመለሱ ለአጎታቸው አቁጧሊ ነግረውታል። ይህ አንድ ቄስ ነው። ይሄ ኦኬ። ኪራ ላይ አለልሽ። ሶስተኛ ደግሞ ሰልማ አልፋሪቲ መመልከት ትችያለሽ። ኦኬ። ቄስ እኔ አሁን እኮ እያልገባኝ ነገር የትኛው ቄስ ነው ትጂ የትኛው ቄስ ነው? መለኩሴ ነው የሚለው፣ ቄስ አይልም። መለኩሴ ነው የገዳም ሰው ይላል። ግን የትኛው ገዳም ምን እንደሆነ አይታወቅም። ግን መረጃውን አውቀዋለሁ። ነገርግጠጣልሽ ሆነው የምሰጥሽ መረጃ ካጣጣልሽው እኔ ድካም ነው የሚሆነው። አንብበሽ ግን የምትረጂ ከሆነ ነው ይህ መረጃ የምሰጥሽ ማለት ነው። ስለማውቀው ነው እኔ የምታመጣቸው መረጃዎች ላይ መረጃውን ጥያቄ ካለኝ ማጣጣል አሳማኝ መሆን አለበት። እኳ ያ አሳማኝ ነው። ሲራ አለልሽ እኮ ሲራ ላይ አለልሽ ይሄ በግልጽ መኖር ቆንጥ መኖር እኮ አልካድኩም ወንድሜ፣ መኖሩን አልካድኩም። ግዴታ በእናንተ መጽሐፍ መጠቀስ የለበትም ምክንያቱም ጠጠቅሱ ነገር ግን ተበርዟል። ይሄ የእናንተን መጽሐፍ እኛ እናምንበትም የለም እኔ የማታምኑበት አቃለው የለም አልተጠቀሰም የለም። ግን አሁን እኔ ልልክ የፈለኩት አንደኛ ነገር የካፊር ምስክርነት ይበቃሉ ወይ አልኩ ቅድም። አሁን ይሄ ቄሱን እንዲ ቄሱ እንኳን አለብ ይባል የቄሱ ምስክርነት ለእስልምና ይበቃል ወይ? ታማኝነት አለው ወይ? እንደ ስልምና የካፊር ምስክርነት ይበቃል ወይ? ተገቢ ነው ወይ? ተቀባይነት አለው ወይ? ይሄ አንደኛው ጥያቄ ነው። ወረቃም አሁን እዚህ ጋር ስለ ወረቃ ምስክርነት ነው። ስለወረቃ አንደኛ ነገር፣ አዎ ስለወረቃ ምስክርነት እንዴት ይበቃል ነው? አንደኛ ወረቃ ካፌር ነው የሚል መረጃ ካለሽ ያሳይ ወረቃ ወረቃ ቅድም እኮ የነገርኩሽ አሰሚም ችግርሽ ማለት ነው። እየሰማሁህ ነው። ሙስሊም ነው አላልከኝም እኮ፣ ሙስሊም ነው አይደለም ያልኩሽ፣ ንገርሽ። በኢሳ እና በነቢዩ መካከል የሚኖር ሰው ነው። ኦኬ፣ ሰውየው ይኖር የትም ይኖር ግን ሙስሊም ነው። ክርስቲያኖች ለሶስት ተከፍለዋል ይላል። ሶስት ሶስት የሚል የቁርአን አንቀጽ አለ። ጌታ ነው አምላና አይሁዶችና እሱ ላይ ደግሞ ነብይ ነው እሱን ስጠኝሽ እስከ ክርስቲያኖች ለሶስት ተከፈሉ የሚል አሁን ወረቃ፣ ለሶስት የሚከፈሉ ለአራት ሙስሊም ነው ወይ ነው ጥያቄው። ሙስሊም ካልሆነ ምን ይሰራል? ምክንያቱም የካፍር የአይሁድን ምስክርነት አላህ አምላክ ነው ብሎ የማያምን ሰው በሙሉ ምንድን ነው ካፍር ነው እንደኔ። ስለዚህ በነጥቦቹ ላይ ለምንድን ነው የማትለያየው? ለምን አሁን ዘጠኝ ቦታ እየረገጥክ ነው? አሁን የተጠየቀው ሌላ ነው፣ የምትመልሰው ሌላ ነው። አልተገናኘህም እኮ።